ይድረስልኝ ይሄ ቪዲዮ ለጀዋር መሐመድና ለታዬ ደንደኣ ዶክተሮች። መቼም የደም ነጋዴዎች ለራሳቸው መድማት አይፈልጉም። ሌላ በሚደማላቸው የስልጣን ጥማታቸውንና ፍላጋታቸውን ለማርካት የተፈጠሩ የዘመናችን አጭበርባሪዎች ናቸው ብልም የተሳሳትኩ አይመስለኝም። እነዚህ ሁለት ሰዎች ዛሬ ለደረስነው የኢኮኖሚ ውድቀት አራባና ቆቦ ቆሞ ድንጋይ ሲወራወሩ የነበሩ ሰዎች በኢትዮጵያ ውስጥ ለፈሰሰው ደም በእነሱ መሳሳብ የመጀመሪያው ህግም እግዜርም ካለ የሚጠይቃቸው ከእነዚህ ሁለት ሰዎች የበለጠ በዛች ምድር ላይ ተጠያቂ አለ ብዬ አላስብም። ለውጡ መጥቶ ህዝባችን ተረጋግቶ ሰርቶ መንገድ፣ ነጋዴው ነግዶ አትርፎ፣ ሰዎች ተዘዋውርቶ ሰርተው የኢኮኖሚያችን እንዳይሻሻል በሁለቱ የፖለቲካ ሹኩቻ የፊት መሪነት ታዬ በመንግስት በኩል፣ ጀዋር በተቃዋሚ በኩል ሆኖ ሲሳሳቡ የነበረው ገመድ ተበጥሶ ስንት ሰው ህይወት እንደፈሰሰ የሩቅ ጊዜ ታሪክ ሳይሆን የዘመናችን ክፉ ክስተት ነው። ይሄ ረስተው ዛሬ ማሊያቸውን ቀይረው፣ ማን ብንቀሰቅስ፣ ማንን ብናስነሳ መንግስትን ሊንጥ ይችላል ብለው ሲገምቱ የጀዋር መሐመድ ከእስር ቤት ይዟት የመጣ ሶስተኛ ምስቱ ዶክተር ህክምና ሐኪም ስለነበረች ኔትወርኳን ተጠቅማ ችግር የሌለባቸው ጥቁር አንበሳ በተደላቀቀ ኑሮ የሚኖሩ ዶክተሮችን አስነስተው የደሞዝ ጥያቄ ጠየቁ። እውነን፣ ለመናገር የደሞዝ ጥያቄ በኢትዮጵያ ውስጥ በቂ ነው ብዬ ባላምንም፣ ዶክተርና ሐኪም ሲማሩ ዶክተርም ሰው ለማዳን ዶክተርም ለሀገር ለመሞት ቃለ መሃላ የገቡት ለህዝባቸው አገልጋይ እንጂ ተገልጋይ ለመሆን አይደለም። ተገልጋይ ለመሆን አይደለም። አድማ ውስጥ ለደቂቃ ስራ ማቆም የማይችለው ወታደርና የወታደር ፖሊስ፣ እነዚህ በሙሉ ስራ ማቆም አይችሉም። ሐኪምም የሰው ሕይወት ማዳን ትቶ ለደቂቃ ስራ ማቆም አይቻልም። ጥያቄ በተወካዮቹ አማካይነት በሰላማዊ መንገድ መጠየቅ ይችላል። ገንስራ አቆማለው የሚል አርማ ጥሪ ሐኪም በግ የተከለከለ ነው። በግም በሰነ ልቦናም በአይምሮ የተከለከለ ነው። የሀገራችን ሐኪሞች ሐኪም ነው እንበላቸውና እናክብራቸው እንጂ በሰው ላይ አገር ላይ የምናያቸው ሐኪሞች ካየን ስነ መግባር ካየን ሞያቸውን ካየን የኛ አገር ዶክተሮች ባህላዊ ሐኪም ሊሆኑ ሁሉ አይችሉም። ለምሳሌ ኢትዮጵያ ተምረው መተው አሜሪካ ውስጥ ሐኪም ሊሆኑ አይችሉም። አብዛኞቻቸው ከኔ ጋር እዛ ኢትዮጵያ እኔን ሲያክሙ የነበሩ ማቃቸው ሐኪሞች ዛሬ ከኔ ጋር ሁበር ይነዳሉ። አነስተኛ ስራ ይሰራሉ። ኢንጀነራል፣ ሐኪም ሲባል ያው ሐኪም ነው። ወታደር ሲባል የኢትዮጵያም የአሜሪካም ወታደር ወታደር ነው። ግን አገልግሎታቸው የቀል መሆኑን ደግሞ የረሳና አይደለም። ዞሮ ዞሮ ጀዋር መሐመድ የሐኪሞችን የደሞዝ ጥያቄ መመለስ ያለበት መንግስት ሳይሆን ታዬና ጀዋር ናቸው። ምክንያቱም የኢትዮጵያ ኢኮኖሚ እንዳይሻሻል፣ የተረጋጋ ኑሮ እንዳይኖር፣ ለውጡ በሰላማዊ መንገድ እንዳይቀጥል ጀዋር ያችን ሀገር ያስከፈላትን ዋጋ ያውቀዋል። ዛሬ ግን የመብት ተከራካሪ የደሞዝ ጭማሪ ተከራካሪ ለፖለቲካ ቤንዚል ፍለጋ እንጂ ለነዚህ ዶክተሮች፣ ለነዚህ ጥያቄ ላነሱ አካላቶች የመብቴ ፈላጊ ሳይሆን ተጠያቂ ነው መሆን ያለበት፣ ተጠያቂ ነው መሆን ያለበት። ሐኪሞች ጥያቄ ካላቸው መጀመሪያም ወጥቶ ማውገዝ ያለባቸው እንደዚህ አይነት የፖለቲካ ሸቃጮች ጋር ፎቶ እየላኩ መብታችንን ጠይቅ ከማለት በፊት የሀገራችን ኢኮኖሚ እንዳይሻሻል ያደረግከው ዋጋ ያስከፈልከን አንተ ነህ፣ በምድርም በሰማይም በህግም ትጠየቃለህ የሆነ ቀን ብለው መጠየቅ ነው ያለባቸው እንጂ ኢኮኖሚ እንዳይሻሻል መንግስት አይደለም። ትልቁ ሮል የተጫወቱት የጀዋርና የታዬ ግራና ቀኝ ላይ ቆመው ሲሳሳቡ በዛ አገር ውስጥ ዋጋ ያስከፈሉ ሰዎች ናቸው፣ ወንጀለኞች። ወንጀለኛ ደግሞ ለራሱ በሕግ መጠየቅ ነው ያለበት እንጂ የዜጎች መብት የመብላት፣ የመራመድ፣ የመሄድ የነፃነትን መንገር ከዘጉት ቁጥር አንድ ወንጀለኛ መንግሥት ተጠያቂ እንዲሆን ከሳሽ መስሎ የመብት ጠያቂ መስሎ መቅረቡ እውነተኛ የመብት ጥያቄ እንኳን በጥርጣሬ እንድናየው የሚያረገን ነገር ነው። አሁን የጀዋርና የታዬ ዶክተሮች ብያቸዋለሁ። ኢትዮጵያ ውስጥ ዶክተሮች በድሀ ሕዝብ ገንዘብ ነው የተማራችሁት። እናንተ የተለየ ሆድ የላችሁም፣ እዳ የለባችሁ። በአሜሪካ አንድ ዶክተር ከተማረ እስከ መቶ ሺህ ብር እዳ የመንግስት እዳ አለበት፣ ከፍሎ ነው የሚማረው። እናንተ በነጻ ያስተማራችሁን ድሀ ማህበረሰብ ኑሮ ሳይሻሻል የኛ ኑሮ ለምን አልተሻሻለም? ዲሲፕሊን ኖሯችሁ ሥነ መግባራችሁ ጥሩ ሆኖ በሞያችሁ የተከበራችሁ ሆናችሁ ፔሽንቶቻችሁም በሰላማዊ ተንከባክባችሁ ስነ መግባር ጠብቃችሁ የሰራችሁ ዶክተሮች ብትሆኑ ኖሮ ይህ ጥያቄ ብታነሱ ደስ ይላል። ይህን ስል ግን በጣም ዲስፕሊንድ በሞያው የተገዛ እዚያ መጽሉ ውስጥ አይሳተፍም። ለምን? የሱ ማህበረሰብ ምን አይነት ኑሮ ውስጥ እንዳለ ከዛ ማህበረሰብ የተሻለ እየኖረ እንደሆነ ስለሚገባው አልበላውም፣ አልጠጣውም ብሎ የቅንጡ ኑሮ ጥያቄ በደሃ እናቱ ላይ ለመጠየቅ ጥያቄም እንደማያነሳ እርግጠኛ ስለሆነ ይህን ጥያቄ የሚያነሱ ዶክተር ሳውን ደብተራዎች ናቸው። የአገራቸውን ኢኮኖሚ ጊዜ ኑሮ ህይወት ያልተገነዘቡ ጋውን ብቻ ያጠለቁ ስነ ልቦ ናቸው። ያንን እትክሱ የሚጠይቀውን ስነ መግባር ያላሟሉ የጀዋር ዶክተሮች ናቸው እንጂ ያ የተቀደሰ ሞያ የተማረ አላማው ደሞዝ ለመብላት ሳይሆን እንደ ወታደር ሞቶ ወገኑን ለማዳን እንደማለ የረሳ ማለት ነው። ወታደር ደሞዝ አይጠየቅም። ምክንያቱም የሚከፍለው ህይወት በደሞዝ ስለማይገመት፣ ደሞዝ ያነሰ ደሞዝ የከፋለ አይልም ወታደር። ምክንያቱም ከደሞዝ በላይ የማይተካው ህይወቱን እየከፈለ ያለ ወታደር ደሞዝ አነሰ፣ ደሞዝ በዛ ይጨመርልኝ የሚል ጥያቄ አነሳም። ከደሞዝ በላይ ህይወቱን ለመስጠት ዋጋ ለመክፈል የቆረጠ ስለሆነ ሐኪምም ከደሞዙ በላይ የሚያድነው የሰው ህይወት ነው። የእሱ ደሞዝ የአእምሮ ደስታ፣ ከሚበላው ከሚጠጣው፣ ከሚጌጠው በላይ በአእምሮ የሚገኘው ደስታ የዛ የደሞዝ የዛ የዶክተር ደሞዝ ነው። ሰው በመብላት በመጠጣት ብቻ አይደለም በአእምሮ እርካታም ገንዘብ ይከፈላል። አንድ ልትሞት ያለችዋን ህፃን፣ አንድ ልትሞት ያለችዋን እናት፣ አንድ ሊሞት ያለውን ሰው ህይወት አድኖ ቆሞ ሲያየው ከዛ በላይ በሚሊዮን የሚከፈል ገንዘብ የዛን አይነት ደስታ አይገዛልህም። ሚሊዮን ገንዘብ ኖሯቸው ደስታ የሌላቸው መዓት ሰዎች አላቸው አሉ ሐኪም ከሚከፈለው ደሞዝ በላይ ሲማር ራሱ በሙያው ከእግዚአብሔር በታች እኔን ይሄንን እውቀት ሰጥቶኝ ሰው ለማዳን ፈጣሪ ስለፈቀደልኝ አመሰግናለሁ ብሎ ጌታውን የሚያመሰግን ሙያ ነው። ወታደር ደግሞ ኢትዮጵያ ኢትዮጵያ ሀገር ተብሎ ባንዲራ ስትወጣና ስትወርድ ሲያይ በእኔ ደም ተከብራ የኖረች አገር ናት ብሎ ይኮራል። ደሞዙ እሱ ነው እንጂ ህይወት በገንዘብ አትተምንም። በሚሊየን ብትከፍለው በሚሊየን የምትገዛው ህይወት ካለ እስኪ ንገሩኝ፣ አለ የለም? ስለዚህ ነጀው ነጀውም ወታደር ለማነሳሳት የወታደር ደሞዝ ስንት ነው ብሎ ሲጠይቁ ነበር የወታደር ደሞዝ ለማወቅ ህይወት በስንት እንደሚሸጥ ከነገርከን ወታደሩ ይነግራል። አንተ የምትለውን ሐሳብ አመፅ ይቀላቀላል። ሚሊየን ብትከፍለው ህይወቱን ልትገዛለት ስለማችል ደስተኛ አይሆንም ማለት ነው። ስለዚህ የጀዋር ዶክተሮች ከጀዋር የፖለቲካ ሸቀጥ ውጡና የተከበረ ሙያችሁን አክብሩና ኢትዮጵያ ያለችበትን አጣብቅኝ ተጋሪ ሁኑና ወገኖቻቸው አገሬ ከኔ ያስተማረችኝን ከታክስ ላይ ከወገባ ላይ መቀነል ላይ ወጥቶ ያስተማረችኝን ደሃው ማህበረሰብ ምናል አገልግ ያለው የሚለውን አስቀድሞ ሙያችሁ እሱ ስለሆነም የሚያስተምረው እንጂ የፖለቲካ ነጋዴዎች ጋር መተባበር ሙያውን መሳደብ ነው ብዬ ስለማስብ ይህንን ለጀዋርና ለታዬ ዶክተሮችና ጀዋርና ታዬን የመሰሉ የፖለቲካ ኪሳራ ነጋዴዎች የሚያነሱትን ጥያቄ ላለመተባበር እረፍ! የከሰርክ ነጋዴ አንተ በምታስበው አደለም፣ እኛ እየጠየቅ ነው ያለ ነው አንተ የአገራችን ኢኮኖሚ ውድቀት እኛ እንደፈለግን አገር ለአገር ሙያችንን በተሻለ ቦታ መላ ኢትዮጵያ ሄደን እንዳንሰራ ከአካባቢያችን እንዳንወጣ ሰላም ያሳጣንና ኢኮኖሚ እንዳይሻሻል ያደረግከን አንዱ የዚህ አገር ታሪካዊ ተጠያቂ አንተ ነህና አንተ የስለ ሰዎች ሰብአዊ መብት ጥቅም ለመጠየቅ ሞራል ሊኖርህ አይችልም የሚል ምላሽ ላይ ልትሰጡት ይገባል የሚል ሜሴጅ ነው ያለኝ። የፖለቲካ ነጋዴዎች በዜጎች የመብት ጥያቄ ውስጥ ጣልቃ ከገቡ ዞር በል የከሰርክ ነጋዴን ተብሎ ሊባረሩ እንደሚገባ በዚህ አጋጣሚ ይሄ መሴጅ እንዲደርስልኝ ነው የምፈልገው። ለጀዋርና ለታዬ ደንደኣና እነሱን የመሰሉ ነጋዴዎች ለሐኪሞቹ አስበው ተጨንቀው ሳይሆን የከሰረው ፖለቲካችንን እንዴት እናንሰራራበታለን ብሎ የሚጋጋጡ መሆናቸውን እንድትረዱ በዚሁ አጋጣሚ ለመግለጽ ነው። ታንኪው